ነገር ግን እንደዚህ አይነት ነገር መምጣቱ ሶላትን ወደ ጉድለት የሚያመጣ ስለሆነ ጥንቃቄ እናድርግ ነው እንጂ ሶላትን ጭራሽ አያበላሽም። ሰዎች ነንና ብዙ ነገሩ ስለምንገባ ነው። ወላሁ አዕለም። ሁለተኛ ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ረዘም ስለሚል ይቅርታ ጠይቃለሁ። ወላው አለይኩም ሰላም ወራህመቱላሂ ወበረካቱ። እህታችን እኔ ሳኡዲ ነው፣ ሳኡዲ አገር እኔ ሳኡዲ እሱ አገር ቤት ሆኖ በቤተሰብ ኒካህ አሰርን። ከዛም ቦታ ሊመራ ተመዘገበ። ሲመራ ለብቻ ተመራ ስለው አይሆንም አብረን ነው እኔ ብር የለኝም አለ። እሺ አልኩት። ለቤተሰብ ልንገር አልኩት። ለአባቴ ነገርኩት እሺ አለ። ከቀበሌ ያለውን ፕሮሰስ ጨረሰ ልመራ ነው ብር ላኪ አለኝ። እሺ ብዬ አብረን እንደምንመራ ነገረኝ። የሚመራው 66000 ነው የሚለው ቁጥሩ አካባቢ ነው። አጋጣሚ ብር የለኝም ነበር ከጓደኛዬ ሰማንያ ሺህ ተበድሬ ከአባቴ ደግሞ ሃያ ሺህ ጨምሮ አባቴ ወደ ባለቤቴ አካውንት አዞረለት። አውርተውበት ማለት ነው ነው። ከዛ በሳምንቱ ደውሎ አሁን ነይ ካልመጣሽ ደግሞ በቃኝ አለኝ። እኔ ደግሞ መሄድም አልችልም፣ ህገ ወጥ ነኝ። በዛ ላይ ከጠለብ የጠፋ ነው ተዘግቷል፣ መሳፈርም አንችልም። ታገሰኝ ወደፊት እመጣለሁ ብዬ ለመንኩት፣ በጭራሽ አለኝ። ከዛም በቃ ለአባቴ ልንገረውና ኒካውን በሱ አውርድ አልኩት። እሺ ተናገሪ አለኝ። ተናገሩ። እሱ እሱ ቦታውንም በኔ በላኩት ብር ቃሉን አጥፎ ሚስት የለኝም ብሎ ተመራ። ሲመራም ሚስት የለኝም ብሎ ፈርሟል። ኒካው እንዴት ይታያል? ብሬንስ መመለስ አለበት ወይ? ጀዛኩሙላህ ኸይረል ጀዛ ትላለች እህታችን። እንግዲህ ያው እንደው መከራ ነው። እንደው መከራ ነው። እንደው ብዙ አይነት ወንድ ብዙ አይነት ወንድ አለ። ብዙ አይነት መከረኛ ወንዳል። ብዙ አይነት ጉደኛ ወንዳል። እንግዲህ ይሄ አለ እንበልና ይሄ ወንድ እንደዛ አይነት ሰው የሚስቱን ገንዘብ ተቀብሎ የጋራ እንትን የጋራ ይሆናል ምሪታችን ብሎ በእንደዛ አይነት መልክ አስኬደ በላት ማለት ነው። ወሰደ ጨቆነ ማለት ነው። ይሄ እንግዲህ እናንተ የምትፈርዱት ነው። ሁሉ አንደኛ ከኔ ካኳያ

አሁን ትሩ ፎርስ የሚቀበልና አዲስ ኢንሻ የሚሆን ነገር ይለያያሉ። አህለ ልዕልም ዘግብ ይህንም በባለፈውም ተናግሬያለሁ። ስለዚህ አሁን ዋሽቷል። ኒካው አለ ውሸታም ነው ቀጣፊ ነው አጭበርብሯል። ስለዚህ ኒካህሽን በሌላ ማውረድ ትቼያለሽ። እማትስማሙ ከሆነ ማለቴ ነው فاذا لم ينوي به الطلاق فلا يترتب عليه طلاق طلاق ፍች አይጸድቅም። ፍች አይደለም ነይትህ አል ነይትክም እንለዋለን ነይታህል አልነየትክበት ሚስት የለኝም ስትል እንለዋለን። ፍቺ ነይቻ፣ ደግሞ እየዋሸሁ ነው አለ እየዋሸሁ ነው ካለ ኒካሁ አለ። ነገር ግን በውሸቱ ወንጀለኛ ነው፣ ተውበት ያስፈልገዋል። ለአንቺ ደግሞ ንካሁ ተፈቷል። አትበል ኒካህ የለኝም ብሎ አስቦበት ከሆነ ይሄን የተናገረው ከነገረሽ፣ በዝህ ፍቺ ነው። አይ እኔን እያፈልግ ሳይሆን እኔ መሬቱን ስለማይሰጡ ነው ካለ ውሸታም። ነገር ግን አንድ ነገር ይሄ

ነገር ግን ሌሎች ታላላቅ ዑለማዎች ይፈታል ያሉ አሉ። ኒካችሁን እዚህ ጥያቄ ምልክት ውስጥ አታስገቡ፣ አደራ ነው እምላችሁ። ይሄ ኒካሁን በተመለከተ እህታችን ይሄን ይመስላል። ገንዘብሽን በተመለከተ ጠይቄ አዎ፣ እንዲህ ሓራሙን ዓለይ ሓራም ይሆንበታል። ክልክል እኮ ነው የሚስት ገንዘብ እያላችሁ ትበሉና ትቀበሉና እንደገና። አንተ አንዳንድ ነገር አለ እንደ ቢላህ ዓለይኩም። አንተ እኮ ለመመለስ ብለህ እኮ ብትበደር አላህ ሱብሓነሁ ወተዓላ አላህ ያካከስልሃል። ሀታ ፊል አኺራ ብትሞት እንኳ የሰው ሐቅ ከሆነ ማለት ነው። እንደውም መክፈል ሳትችል ብትሞት እንኳ አላህ ስብሃነሁ ወተዓላ ሐቅህን ይከፍልልሃል። እመልሳለሁ ብለህ ማጭበርበር ለማጭበርበር አገብሃል፣ ብሯን ወሰድ፣ እንደገና አባረርካት። ለአንቺ አይደለም ማለት ሳገኘ፣ እሰጣለሁ እያልክ ሁልጊዜ ታሻታለህ። ኒካህን እንደ መያዣ፣ እንደ ማስፈራሪ አድርገህ ማለት ነው። እንደ ቢጧቃ በቃ ካርድ አድርገህ ያንን እንትን እያልክ ማለት ነው። መጨረሻ ላይ አልፈታም። ያንን አፈውት በእንጂል ነው እንግዲህ አዑዙ ቢላህ። ኧረ ተው፣ ኧረ ተው፣ ኧረ ይተቁላህ። የአላህም ባሮች አትበድሉ፣ እምባ ጎርፍ ይወስዳችኋል። ሴት ገንዘብ ላይ አረ ላላህ ብላችሁ አትጠቀሙ። አይደለም እኔ አትጠቀሙ አላልኩም፣ ወጥቶኝም አያውቅም፣ አይወጣኝም። ሚስትህ ከሰጠች ተጠቀም፣ እሺ ካለች ተጠቀም። ግን አባብለ ሌላ ቢቀር እኮ የምትመጪ ከሆነ ነይ፣ አለበለዚያ ግን እንዲያው ትዝታለህ። በሰው ገንዘብ በሰው ገንዘብ በሰው ብር ዝተህ አሰቃይተህ እሷ ስንት ነገር ሆና የምትልከውን፣ አላህን ፍሩ አላህን ፍሩ። ይስጧችሁ ነው አይስጧችሁ አይደለም። ግን አረብ አገር ያለሽ ልጅ ተጠንቀቂ። እኔ ብር ቤት ራሱ ሰርተሽ በእሱ ስም አታድርጊ። አላህን ፍሩ። እየመጣችሁ ኋላ አትጨቃጨቁ፣ አታልቅሱ። በስምሽ አድርጊ፣ ግን ተጠንቀቂ። በቃ ባል ነው አገባሽ አይደል አው ይውለድልሽ፣ ለልጆችሽ ሆናል። ለምን ብለሽ በሱ ስም ታድርጊ? አለሽ በስምህ ላድርግልማ። ለምን ለምን ለምን ይስራ ምን ብለሽ ነው ገንዘብሽን በእሱ ስም እታደርጊው? ለመለመን ብለሽ ለማባበል ብለሽ? እሱ የትዳር አጋር እንዲሆንሽ ማባበያ፣ መለመኛ፣ መጥሪያ እንደ ድመት እንዲውሻ ምንም እያልሽ አትቅሪ። በቤት በቤት ምንም አትበዩ። በቃ ከመጣ ትዳር ከሆነ ትዳሩ ነው ያዝ። ምንድነው እሱን በብር ለምንድን ነው ምትጠይቂ? በቃ ብርሽን እንትነሽ ለራስሽ አጂ። ሰስተማት አትባይም በዚህ ማገዝ ከቻልሽ ደግሞ አትጨቃጭቅ ኋላ ስጪ። ኸዲጃ ነቢዩን አለይሂ ሰላቱ ወሰለም መረዳታቸው ላይ ከጎናቸው ቆማለች። ኋላ እንደገና ብሬም በልቶ እንደዚህ አድርጉብኝ እንደዚህ ሰርቶኝ፣ መጀመሪያ አትስጪ። ከሰጠሽ ወቀሳ አትግቢ ስሰጪ ተፈራርመች፣ ስጪ በቃ ሊመልስ ባሌኑ ብለሽ እንደዚህ። በአሁኑ ሰዓት ያውን በተለይ እንደዚህ ያገባሹ ያውን ማዕረብ ሀገር ያለና እንትና ያለ ዱባይ ያለች እህትና ሀበሻ ያለ በአሁኑ ሰዓት ወንዱ በቃ ጅብ እኮ ሆኗል ጅብ ጅብ እያላመጠ እኮ ነው የሰው ገንዘብ እየቀማ እየዘረፈ እኮ ነው አትመኑ እንደዚህ ለአላህ በላችሁ አትበሉ አትበሉ እንደው ኡስታዝም ይሁን ዳዒም ይሁን በጥንቃቄ አድርጊው በቃ በጥንቃቄ ኡስታዝ እኔ አግዝሃለሁ እስከማግዝህ ድረስ በይው አግብተሽው ከሆነ ኡስታዙም ማለት ነው እረዳሃለሁ አግዝሃለሁ በዳዋ ነገር ግን ይህንን እስከዚህ ድረስ አልሄድም እማትቺ ከሆነ በዶክመንትድ በሆነ ነገር አስቀምጡ። ይህንን አደራ እያልኳቸው ነው። አደራ አደራ። እህቶች ወንድሞችም እህቶችን አትበድሉ። አላህም ወላሁ አዕለም። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ እ ባላችሁበት አላህ ይጠብቃችሁ። ወኢያኩም ኢንሻአላ። ወደ ጥያቄ ስገባ ሴቶች ግሩፕ ከፍተው አንዱ ኡስታዝ ቢያቀራቸው ይቻላልን? ይቻላል ይቻላል የሴቶች ግሩፕ ከፍታችሁ ቢያቀራችሁ አንድ ኡስታዝ እየገባ ይችላል። ነገር ግን እናንተ አታስረክቡ፣ ቁርአንም ይሁን ሐዲስም ይሁን ፈተናም ይሁን አታስረክቡ። እናንተ የምትጠይቁትም በጽሁፍ ጠይቁ። ከዛ ውጭ ባለ እሱ አቅሪ ሆኖ እሱ ኡስታዝ ሁኖ ገብቶ እስኪ ያስረክቢ እያለ አንቺ ስትገቢ ብዙ አይነት ድምፅ ነ ያላችሁ፣ ቅላጽ ያለው ድምፃችሁ አላህ ወላ ተኽዋዕና ፊል ቀው ፈይጥማ አለዚ ፊ ቀልቢህ ማረድ ብሏል። ስለዚህ ሁሉዕ ደግሞ ይገኛል። የራስ ስትቀሩ ሴቶች ጋር ይሄ ወጣት እንደዚህ እየተሰበሰበ ታው ታው፣ የሴቶች በሴቶች ይሁን ሴቶችን ሴቶች ያቅሯቸው። ወንድ ልጅ ገብተህ እስኪ አስረክቢ እስኪ እንደዚህ በይው ይህን